እኔ እኔማ ይኸውልሽ አሁን ጂጂ እሳቸው ነፍስ ያዛቸው። በእሷ በእሷ ወንጀል ሊጠየቁ መሰላቸው ልጆቻቸውን ምናምን እና አሁን ማድረግ ያለባቸው እኔ እኔ እዚህ ጋር ለመሥዋዕትነት የተቀመጥኩት በግ እኔ ላይ ነው። ሁሉን ደፍድፎት እሱን ደግሞ ይመቱና በቃ እማማ አኔ ጠቅላላ አጥያቱን አርከፍክፈው እዛው እነሱ ላይ ያዙልኝ፣ እኛ ጋር እንዳትመጡ አይነት ነገር ነው ያወሩት። እዛው ያዙት እሱ፣ ያዙት እሱ ቤተኛ ነው በጣም ቤት ይመለሳል ብለው ተናግረው፣ እኔ አላውቅም እሷ ነች የምታውቀው ብለው ደግሞ ለእሷ ሲናገሩ እ የምትናገረው አራም ባናውቀውም እዛ ጋ ልወጣ ነው ማፍዬ እንደት ነሽ ደህና ነሽ ወይ ልወጣ ነው ጠዋት ለሆነ ማታውቀውም አንተ ባሏል። እሱ የለም እዛ ዱባይ ባሏ? እንዴ ባሏ ይታወቃል እንጂ፣ ፊልም አክታርኮ ነው ባሏ። አንተ ራስህ ስቃል እንደ ነገር በሙሉ አንተ ላይ እናንተ ያጠፋችሁት ይሄ የቲክታክ አዋርድ ላይ የቲክታክ አዋርድ ላይ ዱባይ ላይ የነበረው ላይ መግባት ነበረባት፣ መካተት ነበረባት፣ መካተት ነበረባት። አንደኛ ትወጣ ይሆናል አለበት እሱ ያመጣታል። ሚኪ እግዚአብሔርን እሱ ያመጣታል። እሱ መጠቆም አለበት። አንተ ባልየው ይሆናል። እዚህ ሀገር ላይ ፎቶ ፖስት ማድረግ አይቻልም። ፎቶ ፖስት ማድረግ የሚቻል እንግዲህ፣ ቤተሰቦች የሰውዬውን ፎቶ የፖስተታችሁ በዋትሳፕ ላክልኝ። ማፊዬ ማፊን እኮ አፈናት ማፊ ያለሽ ሚዩት አብሪስኪ ቀኝቱ ማፊ ማፊ ሜቪ እስኪ ካወቅሻት አበባ ስትርኪኝ እንኳን ያስገባውሽ ማፊ ያውሪስኪ እንትን አለች። ወጣች። አልተመቻት መሰለኝ እና ሴትየዋ አይለኛ አይለኛ ወንበዴ መሆኗን ከቤተሰብ ከዙ ነው። ፎቶ ነው የምንቀጣው እንጂ ለቪዲዮ ሰራ ነበር ለጥፌ፣ ግን በሷ ፎቶ እኔ እግዚአብሔር እናምልህ እንኳን አንተ አይደለህም ነው እምልህ። እንኳን አንተ አይደለህም እኔ ጋራ ማለት ቤዛ ነበረች፣ ገባ ቤዛ በሙሉ ነበረች፣ ዶክተር ቤዛ ነበር። ኦኬ ጂጂ አሜሪካም ከናዳም ያላችሁት ነው ባንድ ላይ ይዛችሁ የነበረችች ሲቲ እንዴ ናያላችሁ ቸውሌ ግሩፕ ማለት ይኸውልሽ በጣም ስትሮንግ የሆነ ግሩፕ ነበረ ማለት ነው። ኢቭን እራሱ ዶክተር ቤዛ ማለት ማንም አትፈራ። በቃ ይኸውልሽ ነገር ታውቃለች። ግን እሷ ምናምን እያልን ነበር ስላዳምጣት የነበረውና እና ስትመጣ አልኩሽኝ ሳላያት እንኳን ወይ አንዱ ቃል ትግባ ትግባ አስገቢያት አስገቢያት አስገቢያት፣ በቃ ከስራልኩሽኝ ጥርር ነው የሚለው። እና እውነትም ግን ስትናገር ታሳዝንሻለችም ታስደስትሻለችም። ሁሉንም ነገር ማውራት ትችላለች። እና አብላን አፋችን ከፍታ የምታስከፍተን በጣም ክብር አለን፣ በጣም ክብር አለን። እና እኔ የሆነ ፋሲካ አይደለም እሷ፣ እግዚአብሔር ምስክሬ ነው። ተማርኩ ጠቅላይ ሚኒስተር ቢሮ ብትገባ አሳማኝ የሆነች ለሀገር የምትጠቅም ናት። ግን አልባሌነቷ ምንድነው? ከሷ የነሰ ከሷ ነው ጋውት ላይ ማጭበርበሯ ነው እንጂ እቺ ሴት እንዲያውም ዲፕሎማቲክ አርገን ብንልካት ኢትዮጵያን ማስጠራት የምትችል ናት። እግዚአብሔር ምስክር እንደውም ለፓርላማ በሙሉ እኮ ተደራጅታ እንድትገባ ሴቶችን እያሰባሰቡ ነበረ መድኃኒዓለምን እግዚአብሔር ስማርት እያጠናው ነው ስትል ዱባይ ውስጥ የሆነ ደረሰ ይልካላት ማለት ነው። እዛ ስልኳ አይሰራም። ወንዶ ሴቶች እንደዚህ ቪላ ቤት ተከራይታ አስቀምጣን፣ ትልቅ መኪና አላት፣ እንደዚህ ተጎዳን ብላ የሆነች ልጅ በማስረጃ ቮይስ ቀርጻ ላከችልኝ ማለት ነው። ከዛ በኋላ ደውዬ ሳና ኧረ እኔ አይደለሁም ሱዚ ዋሽቶ ነው ስሜን ሊያጠፉ እኔ አሁን በቃ የራ ቢዝነስ ውስጥ ነኝ አላ ሱዚ ጋ ስልኳ ስልኳ ምናም ካለሽ የተለየ ስልክ ካለ ስልኩንም ለፖሊስ ስጪ፣ ካንቺ ጋ ስትገናኝበት የነበረ ይጠቅማል። በተለያየ ስልክ አናግራችሁ ከሆነ ምናልባት ይጠቅማችኋል ቴሌፎኗ ምታንቺ ስታውሪበት የነበረ ያን የመራት ቁጥር ነው። ዋትሳፕ ላይ ነበረ ቦይስ የምትልከው ምን የምትል የነበረው የመራት ቁጥር ነው። አሁን እሱን ይኑራት አይኑራት አላቅም። ሴትዮዋን ፎከስ አድርገው ሴትዮዋን ከመያዝ ሰዎቹ ቲክቶክ ላይ ቁጭ ብሎ ያልዘረፉትን ሰዎች ሌባ በማለት ጊዜቸውን ሰማትቻል ትችላለች። ዲጄ አሁን ላይ ላይ ሁሉም ሰው ቁጭ ብሎ ሲለፈልፍ ስንት ነገር ነው እሷ። ብዙ ነገሮች ማስረጃ ልታጠፋ ትችላለች። ብዙ ነገር፣ በጣም ስማርት ነች ሴትየዋ። አባቴ ምንም፣ ማንም አይዛት። ኢቭን ብር ስትቀባበል በራሷ ስም ባንክ አካውንት ውስጥ አይዶ ነው ለአንተ በራሷ ስም ታስገባ ነበረ አታስገባም። በራሷ ስም እኮ የተለያየ ብዙ ኢቭን ፓስፖርት ራሱ ሁለት አይነት ነው፣ ሶስት አይነት አላት። ጂጂዬ፣ እኔ በደንብ ነው ማውቃት ማህሌትን፣ በደንብ ማለት ነው ገባቸዋ እናንተ። እኔ ከኔ ቤት በቃ ፊት ስለማልሰጣት ነው የጠፋችሁም እኔም ላይቭ ላይ ጠፋሁኝ። ቲክቶክ ላይ ብዙም አክቲቭ አልነበርኩም። ከዛ ማንጋ መሄድ ጀመረች ጂጂ። እንትና ቤት አጠፋም ማለት ነው ጂጂዬ፣ ተስፋዬ ቤት፣ ተስፋዬ አደርጌው ቤት እኔ ሞዲሌተር ነበር ገስት ላይ አጠፋም በደንብ አድርጋ በቃ። እርዳታ ሲባል የመጀመሪያ ብር የምታስገባው እሷ ነች፣ አስር ሺ ሀምሳ ሺ አትሳሳም። በቃ ስታስገባ ነው ምል ወዲያው አካውንት እዛው እንትን የምታደረገው እና ልብ ብላቸው አሁን እሷ ባስገባቻቸው ባንክ አካውንቶች እራሱ ቼክ ቢደረግ ልትያዝ ትችላለች ብዬ አስባለሁ እንጂ በዛን ጊዜ ላይቭ ላይ ቁጭ ብላ በራሱ አካውንት ነው ወዲያው የምታስገባ የነበረው እርዳታ፣ ከላይቭ ሳትወጪ ነው። አሁን የሆነ ልጅ ቁጭ ብላ እያወራን መኪና እያወራን ታሪኩን አወራና እንደው

ምንም በልጁ አካውንት ነው አሁን በሌላ ሰው አካውንት ነው። ለልጁ እንኳን ያስገባች ስንት ነው? አንድ አራት እርዳታ ምናሯርታለች። ግን በጣም የሚያስደነግጥ በር ነው የምትረዳው። አራት ኦኬ። ታዲያ እነዚያ ያስገቡትን ሰዎች እኮ ለፖሊስ። በእሱ አካውንት አታስገባም። ጅ የግዳያት ሰዎች ጋር ነው በሰዎች ነው አስገቡ ብላ ማለት ነው። ሹፌሮቹን የሰራላት ማስረጫ በራሱ አካውንት ነው ያስገባቸው። ማሌት ይፍራሻዋ ዘለቀ በሚለው ያስገባቸው ለማ ሹፌሮቹ የሰሩት ማስታወቂያ አለ ለታክሲ ላዳ ካምፓኒ አለኝ ብላ ኦኬ በሱ አይዲ ነው ልጆቹ በሌላ አካውንት አናስገባም ምናም አካውንት ነው አንድ ጥያቄ አለኝ አንድ ጥያቄ ብቻ ስራ ያስገባችሁ ሰው አለ ማ እሷ ምን ሥራ አለ እ በጣሪ ሠራ መስጣት እንጂ ምን ሥራ አለ። እሱን ነው የምልህ ደሞዛቸው ይዛላታል። ሚኪ ስማ፣ እኛ እንደ ሚኪ ይኸውልህ፣ ይሄ ሁሉ ብር በምን ያህል ጊዜ ነው የገባው? በአንዴ አይደለም አለ። በአንድ ቀን አልገባም፣ በወራት አልገባም፣ ከዛ በላይ ነው። እና እስከ ዛሬ ይሄንን ነገር ከጀመረች ጀምሮ አንድ እንኳን ለስማበል ያስገባችው ሰው አለ? ወደ ስራ፣ በምን ስራ ላይ፣ በምን ዘርፍ ላይ በይህንም ምንምኛውም ስራ ላይ በታክሲ የሚሆን እንዴት ታስገቢያለሽ ብር ከየት አምጥተሽ ስንላት አይ ችግር የለውም ማለች። ወዲያውኑ ያስገባችው አምሳችን ብር ወዲያው ማለት ነው እርዳታ ያንለ የፓርላማውስ ፓርላማ እዛ ካለው መንግስት ጋር ብና ደግሞ ከኔ ጋር በፖለቲካ ትንሽ እንትናደን እና እኔን ተከተላ ደግሞ አንቺ ቤት መጣች። እኔን ተከተላ አንቺ ቤት መጣች። ከዛ በኋላ እሷ እኮ በጣም ሄዳ ነበረ ብዙ ብዙ ሰዎችን ለመክተት ማለት ነው። አሁን ዛሬ ሚኪ ያለበት ላይ እኔ ነበርኩ። ግን አሁንም አልቀረልኝም እኮ ላይቭ ላይ እያለው ማለት ነው። ፎቶ የተለጠፈው ፎቶ ሀቢባ ቤት እኔ ስታይል ፀጉሬ እና የለበስኩት ልብስ አንድ አይነት ነበረ። ላይቭ ላይ መተው አልኩ ሚክየችሁት ሌባዋችት ሌባ እያሉ ያልቀረልኝም እኳሆነ ቪዲዮ ሰርቼ እኔ አይደለሁም ብዬ እኮ ለቀኩኝ እኮ ላይቭ ላይ መጥታችሁት ሌባዋ እያሉ አጋጣሚ ነው የለበስኩት እና የፀጉሬ ስታይል ከአቢባ የለጠፈችው ፒክቸር ጋር ይመሳሰል ነበረ። ኮመንት ላይ ላይሶም ጋር ኮ ነበረች፣ ግን እኮ ሱዛላንዶ በውስጥ እንትን ልበልሽ እንጂ እስቲ ስልክ ላይ ጻፊ ከሌላ ሰው ጋርኖኖ እንደመሰለሽ። መትረፍ ያለበት ሰው መትረፍ ስላለበት መውጣት ካለበት እናውጠዋለን። ሌላ ሰው ነበር። ሚኪ አንተ አታውቅም ይሆናል እንጂ፣ እሷ ቤት አላት። ባህሬን ቤት አላት። ጠቁም ያለው ይሄንንም። ማንም ሰው ሊያስገባኝ አልቻለም እንትና ቤት እንጂ፣ ያኔ ሀቢባ ቤት ከመምጣቷ። አሁንማ ቤት ልጠፋ ትችላለች። ሌላ ቦታ ግን እናንተ ዱባይ ስታፈላልጓት እሷ ወደ ባህሬን ትገባለች። ገባ ባህሬን ቤት አላት። አንቺ ያለሽበት ሀገር ላይ እኮ ትንሽ የሆነ ነገር እኮ ታወራ ነበረ። ምንድን የአንቺ ሀገር የት ነው አሁን ያለሽ? እኔ ጋማ ቪዛ ጠይቃኝ ነበረ እኮ ጂጂዬ። ኳታርማ ቪዛ ጠይቃኝ ነበረ። እኔ ብቻ እግዚአብሔር የልጅ አምላክ ጠብቆኝ ነው አባቴ በምህረቱ ማለት ነው። ቪዛውንም እንኳን አላወጣ እንኳን አላገናኘው ሰው ምናምን እንጂ እዚህ ለመምጣቱላ ፈልጋ ነበረ። ጂጂ ቪዛ ፈልጊልኝ ብላይ ነበረ። እግዚአብሔር ነው በምህረቱ ያወጣኝ። እግዚአብሔር ከዛ ታልፍ እንዴ! በእኔ ልንገርሽ በእውነት አሁን ሚኪ የነበረበት ቦታ ላይ እኔ ነበርኩ፣ መሆኑ በጣም ብዙ ሄዳ ነበረ ከእኔ ጋ ማለት ነው። እና ግን በቃ ጌታ ብቻ አንዳንዴ ይጠብቃል።